በቃ እንደዚህ ግማሽ ማረው። ሰላም እንዴት ናችሁ? ወደ ዩቱብ ቤተሰቦቼ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ የዛሬው ቪዲዮ የሚሆነው ዛሬ ሜካፕ ትሰርቻለሁ። መጀመሪያ ፍራይዴዎች አገኛቸዋለሁ። ከዛ በኋላ ቀረጻ አለኝ፣ የቲክቶክ ቀረጻ አለኝ። የበዓል ቪዲዮ እሰራለሁኝ እና ብቻ ደስ ብሎኛል። እንደዚህ ሜካፕ ተሰርቼ አይተው አያውቁም እና የአምራል ሜካፕያዋ ንገሩኝ እናንተ እና ደግሞ እስከሚያዩኝ ድረስ እስከማሳያቸው በጣም ቸኩያለሁኝ። አዎ ምን እንደሚሉ መስማት ፈልጋለሁ። ብቻ አብረን ወደ ፍራይዴዎች ጋር እንሂድ እኔ ሜኪም ደስ የሚለው ይመስለኛል ሁሉም ደስ የሚለው ይመስለኛል አዎ እና ለምን እንደሆነ አላውቅም ሜካፕ ስሰራ የመጀመሪያ የሆንኩ ነው ይመስለኝ እነሱ ጋር እስከምሄድ ቸኩያለሁኝ እና ጸጉሬን እዩት አያምሩ የኔ በሉት እሺ ስለዚህ አወዳችኋለሁ ተከታተሊ አብረን እንሂድ። በጣም መሽቷል። በጣም የድፍረት የድፍረት አሳያቸው። ወደ ሰርገ የድፍረት የድፍረት መኪናው ሂድ ብዬው እኔ ዚጋ ቁሜ እየቀረጽኩኝ ነው። ወይኔ ግን በእርግጥ አሁን ቢዚ ስለምሆን ነገ ምናምን ጊዜ ስለማይኖረኝ ብዬ ነው። ግን አሁን ከመጣሁ ለነገሩ ነገም እዚህ ነኝ። ብቻ ብቻ፣ ወደ ጉዳይ ስመለስ አሁን ልግባ ወደ ውስጥ ቁጭ ብለዋል። ሳሉን እንደለመድኩት ከፍቼ እገባለሁ ሳያውቁ። ከዛ ወይኔ ግን ገብቼ እንደዚህ ነው የምላቸው፣ ሀይ እንዴት ናችሁ ምናምን። አዎ እንደውም ማለት ነው ሀይ እንዴት ናችሁ ደህና ናችሁ ምናምን ነው የምለው። እንደዛ ነው የማደርገው። ና ግባ ና ቀረ አውቂ እንዴት እንደምለው ሲያቸዋለሁ።

ነው እኮ ምታስነቀኝ እግዚአብሔር። ያንተስራለማያለምንለምንቀ ነገር ለምን? ና ይኸው ና፣ እዚህ ጋ ነው ሰማሁ። ና እዛ ዲጅ ቲቪ ጋር ለምን የፈለከው ካርታ ልታጣብቅብኝ ነው? ምን ልታረግ ነው? ና፣ ንገረኛ ምን ልታረግ ነው? ለምን አንግረኝ? ደደል እኮ ነገረኝ። ተንኮል ነው ዛት የመጣው። ካሜራ እንት ነው ዛሬ በጣም ተረዘረገችብኝ። ማ እቺ ቆይ ትምጣቷ። ይቺ ሰው እኮ አለች፣ ብትቀመጥልንማ። አስራት ምን ልታደርጋት? ምንድን ይሆናል? ልንጮት ነው። እንዳትነቂው ካርቶን በደንብ አዝዱታ

ወንጀል።

በእናትህ በእናትህ አንተ እንዲከባድ ናት። እንዲህ ልጅ በጋሽ አትሉኝም እንዳትሉኝ። ማነሽ አንቺ ሚኪያስ ዞር በልልኝ። ቆይ መነፅሪሽ ተበላሽቷል። እንዳትሉኝ እንዳጥሉኝ እንዳትሉኝ

እንወዳችኋል የሚል ትንሽ ስትቀላምድ ለዛ ነው።